በሀገራችን ኢትዮጵያ በጣም አስደንጋጭ ነገር ተፈጠረ። በውጭ ሀገር ሁናችሁ አዲስ ተመራ ቦታ ላይ የገዛችሁ ቤት የሰራችሁ፣ እንዲሁም የተሰራ ቤት የገዛችሁም ቤት የሌለው ባዶ ቦታም ገዝታችሁ ያስቀመጣችሁ እስካሁን ድረስ በውጭ ሀገር ሁናችሁ ስንት ተጎርታችሁ፣ ስንት ተለፍታችሁ ገንዘባችሁን አጠራቅማችሁ ሆጨጭ አድርጋችሁ ገዛችሁበት ላይ በጣም አስደንጋጭ አዲስ ነገር ነው ማለት ነው የተፈጠረው። ቪዲዮውን እስከ መጨረሻው ላይክ እያደረጋችሁ ተከታተሉ። ሙሉ መረጃውን የማሳወቃችሁ ይሆናል። አብራችሁን ቆዩ። አሰላሙ አለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴናችሁልኝ ልኝ ደህናናችሁ ሁሉ ሰላም፣ ሁሉ መልካም ከኔጋ አልሐምዱሊላ። ዛሬ እንግዲህ ደስ ባይልም አስደንጋጭ ዜናም ቢሆን ለእናንተ ሙሉ ቪዲዮውን አብራርቼ የምነግራችሁ ይሆናል። በሀገራችን አዲስ ነገር ተፈጥሯል። እንግዲህ በሀገራችን ሁል ጊዜም አዳዲስ ነገር መፈጠሩ የታወቀ ነው። የአሁኑ ግን የመዳም ቅመሞችን በየትኛውም ዓለም ዳርቻ ሆናችሁ ገንዘባችሁን እየለፋችሁ አጠራቅማችሁ እሰራችሁበት ቤት ላይ እና አስቀመጣችሁት ቦታ ላይ በጣም ትልቅ ችግር ተፈጥሯል ማለት ነው። ቪዲዮን እስከ መጨረሻው ድረስ ተከታተላችሁት ላይክ ሸር እያደረጋችሁ ሙሉ መረጃውን ታገኛላችሁ። ለቻናሉም አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሚዲዮ ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ ቪዲዮውን አሰራጩት ማለት ነው። ውድ ተመልካቾች እንግዲህ ወዲያ መጣሁላችሁ መረጃ ስገባ እንግዲህ በየትኛውም ቦታ ላይ በየትኛውም ቦታ አካባቢ ማለት ነው አካባቢ አካባቢ የዚ አካባቢ ብሎ አልተለየም ሙሉ በሙሉ ኢትዮጵያ ላይ አዲስ ተመራ ቦታ ላይ ቤት የተሰራ ቤት ቦታ ያስቀመጣችሁ ሰዎች በጣም ትልቅ ደረጃ ነበራችሁ፣ በጣም ትልቅ ደረጃ ላይ ነበረ። ነገር ግን በጣም ያሆኑ ያሳዝናልም፣ ያስገርማልም፣ ያስደነግጣልም። ምክንያቱም በውጭ ሀገር ሆናችሁ የምትሰሩ ገንዘብ ሙሉ በሙሉ አጠራቅማችሁ ወይ ቦታ ላይ ወይ ቤት ላይ ብዙ ነገሩ ላይ አውላችሁት ሊሆን ይችላል። የወደፊት ህልማችሁን ስለሆነ የምትመለከቱት እናንተ ሁል ጊዜም ቢሆን ያንም ቦታ ገዛችሁ፣ ከዛ ቤት አስሰራችሁ፣ ከዛ አስገረፋችሁ፣ አስመረጋችሁ፣ ከዛ ደግሞ ኮርኒስ ውስጡን ቼክ ምናምን፣ ምንም ያልተሰራ ነገር የለም እዛ ላይ ሽንት ቤት፣ እዛ ላይ ኩሽና፣ ብዙ ገንዘብ ያፈሰሳችሁበት ቤት ላይ እንደዛ አይነት መረጃ ሲወጣ በጣም ያሳዝናልም በጣም ያስገርማልም የምሬ ነው የምላችሁ። ሙሉ በሙሉ በቃ አዲስ ስተመራ ቦታ ላይ በህገወጥ አካባቢ ከከተማ የወጣ እርሻ መሬት ላይ ተመርቶ የገዛችሁ ቤት ቦታ የገዛችሁ ሰዎች በውጭ ሀገር ሆናችሁ ገንዘባችሁን አጠራቅማችሁ ብዙ መጽዋትነት የከፈላችሁበት ቦታና ቤት ከስራችኋል ማለት ነው። ምንም ነገር የላችሁም በቃ በውጭ ሀገር ያለ ሰው እኮ ውጭ ሀገር ሂዶ ሰርቶ ተቀይሮ በጣም ደስተኛ ሆኜ እኖራለሁ ብሎ ሲወስን መጨረሻ ላይ እንደዚህ አይነት ዱብ ዕዳ ይመጣና ያ ሁሉ ስንት ዓመት የተለፋበት ገንዘብ በአንድ ቀን ዜሮ ተሆናላችሁ ማለት ነው። በአንድ ቀን ዜሮ። አሁን ላይ የመጣው አሁን ላይ የመጣው ዜና እናንተን ስንት ዓመት የሰራችሁበትን ገንዘባችሁን ዜሮ የሚያደርግ ነው ማለት ነው። ዜሮ አዲስ ተመራ ቦታ ላይ እርሻ ቦታ ሰው ሰብል አድርጎ እርሻውን እያረሰ ገበሬ የሚተዳደርበትን ቦታ መርቶ አዲስ ከተማ እናደርጋለን ተብሎ እዛ ቦታ ላይ ቦታ ገዝታችሁ ቤት ሰርታችሁ ብዙ ገንዘባችሁን እዛ ላይ እያፈሰሳችሁ፣ ሰዎች በቃ እርሱት። ዜሮ ላይ ናችሁ፣ ዜሮ ላይ ናችሁ ማለት ነው። ገባችሁማ። እናንተ ከስራችኋል። በቃ ኪሳራችሁን አውቃችሁ አዲስ ሕይወት መጀመር አለባችሁ ማለት ነው። ውድ ተመልካቾች እና ይሄን ስላችሁ እንግዲህ ብዙዎቻችሁ ደንግጣችሁ ሊሆን ይችላል። እንደዚህ አይነት መረጃ መስማት የማትፈልጉ ናችሁ። ውድ የመዳም ቅመሞች ዛሬ ላሳዝናችሁና ላስከፋችሁ ሳይሆን ፕራንክ ላደርጋችሁ ነው። ኦኬ ፕራንክ ላደርጋችሁ ነው። እናንተ ፕራንክ የማትደረጉበት ለምንድን ነው? በየማንሚቱ ቦታ እየሄዳችሁ እከሌም ፕራንክ አደረጋችሁ እያላችሁ ፈሳኪ ውስጥ የሚያመልጣችሁ ድረስ ምስቁት ለምንዲ ነው። እናንተም በተራችሁ ፕራንክ መደረግ አለባችሁ ማለት ነው። ይሄ ነገር ፕራንክ ነው እንጂ አዲስም ነገር የለም ምንም ነገር የለም። ቦታ ላይ ገንዘባችሁን ያስቀመጣችሁ ቤት ሰርታችሁ ብራችሁን እዛ ላይ ያስቀመጣችሁ ምንጊዜም ከፍታ ላይ ናችሁ። ምንጊዜም ከፍተኛና ደስተኛ ናችሁ። ቦታ በየቀኑ እየጨመረ ነው። ቤት በየቀኑ እየጨመረ ነው። በቃ ቦታ ገዝታችሁ ያስቀመጣችሁ ሰዎች ብስል ናችሁ። ቤተሰቦቻችሁን አመስግኑ። ቤተሰቦቻችሁ ናችሁ ትልቅ ደረጃ ያደረሱላችሁ። አሁን ላይ ቤተሰብ ቦታ እየገዛ ቤት እየሰራ ቤት እየገዛ ያስቀመጠላችሁ ቤተሰብ መቼም ቢሆን እናንተ እንድትወርቁ የማይፈልግ ቤተሰብ ነው ማለት ነው። እናንተ እንድትወርቁ እንድታርጉ ያልፈለገ ቤተሰብ ገንዘባችሁን ባንክ ላይ አስቀምጦ አን እጅ ብር ሳይሰራ ያኑ ባንክ ቤት ላይ የተቀመጠው ብር ይጠብቃችኋል ማለት ነው። ውድ ተመልካቾች ማወቅ ያለባችሁ ነገር ይህን ነው። ስለዚህ ቦታና መሬት ላይ ያለ ገንዘብ በሙሉ ውጤታማ ላይ ናችሁ። እንዲያትድ የነግጡ እንዲያትፈሩ መልካም ዜና ነው ይዤላችሁ የመጣሁት ማለት ነው። ውድ ተመልካቾቼ እንግዲህ እንደምትመለከቱት ብዙ የገበያ ማዕከሎችን አሳይቻችኋለሁ። ለልጆቻችሁ አስር ዓመት አስራ ሁለት ዓመት ምናምን ለሆነው ልጃችሁ ሳይክል መግዛት የምትፈልጉ፣ ለአባቶቻችሁ ጋቢ መግዛት የምትፈልጉ፣ ለእናቶቻችሁ የራያ ቀሚስ መግዛት የምትፈልጉ በሙሉ እዚህ ላይ ታገኛላችሁ ማለት ነው። ውድ ተመልካቾቼ የሌለ እቃ የለም። የፈለጋችሁትን ዕቃ ማዘዝ ትችላላችሁ። የቤት እቃ ጭምር ማዘዝ ትችላላችሁ። የቤት ፈርሻዎች በምትፈልጓቸው ከለሮች አሰርቼ በስነ ስርዓት በትንሽ ገንዘብ እማደርስላችሁ ይሆናል ማለት ነው። ውድ ተመልካቾች እንግዲህ መጀመሪያው ያወራሁት ሁሉ ሊያስደነግጣችሁ ይችላል። ነገር ግን ያወራኋችሁ ለፕራንክ ነው እንጂ ትክክለኛ መረጃ ይዤ መጥቼ አይደለም ማለት ነው። ውድ ተመልካቾቼ እንግዲህ ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ ያው እንግዲህ እንደምትመለከቱት አንዳንድ ትዕዛዞችን ማዘዝ አለባችሁ። ምክንያቱም ማበረታታት ነው። እኔን አሁን ህፃን ልጆች እያያችኋቸው ነው። ማች የሆነ የራያ ልብስ ተገዝቶላቸው ምናምን ፏ ፈሽ እያሉ እኔ ጋ እንደዚህ አለባብሻቸው ፏ እያደረኳቸው ነው ማለት ነው። እና ወዲ ተመልካቾች ይህን ይመስላል የዛሬው ውሎዬ። ያው እንግዲህ አንዳንድ ጊዜ እናንተም ፕራንክ መድረግ ስላለባችሁ ነው ፕራንክ ያደረግኳችሁ ማለት ነው። ውድ ተመልካቾቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰላማችሁ ብዝዝት ይበልልኝ። ላይክ ሸር ማረጋችሁን እንዳትረሱ። ላይክ ስታደረጉት ብዙ ሰው የመመልከት እድል ይኖረዋል ቪዲዮ ማለት ነው ከዛ እናንተ ላይክ ስታደርጉ አደድ ሰው እየመጣ ደግሞ እኔን ሰብስክራይብ እያደረገ ያበረታታኛል ማለት ነው። ውድ ተመልካቾቼ እንግዲህ በባንክ ቤት ገንዘብ ያስቀምጣችሁ ዝም ብላችሁ ብራችሁን ያስቀምጣችሁ ሰዎች ቦታና መሬት ላይ ብታደርጉት እናንተ ነገ ጠዋት ውጤታማ ትሆናላችሁ ማለት ነው። ውድ ተመልካቾቼ ያው እንግዲህ እንደምታዩት የቤት ፈርሻ ያልኳችሁ ይሄን ይመስላል። በእንደዚህ አይነት ዲዛይን እናንተ በምመርጡት ዲዛይን በጣም አሪፍ በሚባል ዲዛይን በሚያምር ዲዛይን አሰራላችኋለሁ ማለት ነው። ውድ ተመልካቾቼ በጣም ወዳችኋለሁ። በጣም አከብራችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ። ባይ ባይ! እኔንም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። በጣም ወዳችኋለሁኝ፣ በጣም አከብራችኋለሁ። ቤተሰቦቻቸውን ሰላም አላህ ያድርግላችሁ። እናንተንም በያላችሁበት ፈጣሪ ይጠብቃችሁ ማለት ነው። ትልቅ ደረጃ ያድርሳችሁ። ብራችሁ ሰርቶ እናንተም ሰርታችሁ መጨረሻ ላይ የምትደሰቱበት አላህ ያደርግላችሁ። ባይ ባይ!